የጦር ወንጀሎችን የሚመረምር ገለልተኛ የሆነ ዓለም አቀፋዊ አጣሪ ቡድን እንዲቋቋም ጥሪ ቀረበ። የብልጽግናው አገዛዝ በአማራ ሕዝብ ላይ የከፈተውን የዘር ማጥፋት አላማ ያለውን ጦርነት በመቀልበስ በመላው ኢትዮጵያ ተሰራጭቶ የሚኖረውን የአማራ ሕዝብ ሕልውናን የማረጋገጥና የተነጠቀ የሀገር ባለቤትነቱን የማስመለስ የትግል ራዕይ ይዞ የተነሳው አንድነት ለአማራ ሕልውና ትግል በዛሬው ዕለት በወጣው መግለጫ የብልጽግናውን አገዛዝ የጦር ወንጀለኝነት የሚመረምር ገለልተኛ የሆነ ዓለም አቀፋ

አንድነት ሰላማዊ ሰዎችን በመጨፍጨፍ የአማራን ሕልውና ትግል ማስቆም አይቻልም በሚል በወጣው የአቋም መግለጫው ለዓለም አቀፍ ማህበረሰብ ጥሪውን አቅርበዋል። በተለይም አርባ ሰባተኛው የአሜሪካ ፕሬዚዳንት የዶናልድ ትራምፕ አስተዳደር በመላው ዓለም ያሉ ግጭቶችን በሰላም ለመፍታት ጥረት እያደረጉ በሚገኝበት በዚህ ጊዜ የትራምፕን አስተዳደር ጨምሮ ዓለም አቀፍ ማህበረሰብ በአማራ ህዝብ ላይ የተከፈተውን የዘር ማጥፋት ዓላማ ያለው ጦርነት በቸልታ መመልከቱ አሳዝኖናል ሲል ገልጿል። አንድነት በወጣው መግለጫ ላይ የዓለም አቀፍ ማህበረሰብ ዝምታ ለዘመናት ያዳበሩትን የሰብአዊ መብት ተቆርቋሪነትና በመላው ዓለም ያሉ ግጭቶችንና ጦርነቶችን በሰላም ለመፍታት እየተደረጉ ያሉ ሰፊ ጥረት የሚያግዝ ሆኖ አላገኘ ነውም ብለዋል። አክሎም የዓለም አቀፍ ማህበረሰብ ዝምታ አገዛዙ በጦርነት ፖሊሲው እንዲጸና፣ ራሳቸውን ከመንግስታዊ የጅምላ ጭፍጨፋ መከላከል የማይችሉ ንጹሐን ደግሞ በታወጀባቸው የዘር ማጥፋት ዓላማ ያለው ጦርነት ይበልጡኑ እንዲጠቁ ያደርጋቸዋል በማለት ስጋቱን ገልጸዋል። ስለሆነም ዓለም አቀፍ ማህበረሰብ የብልጽግና አገዛዝ በራሱ ዜጎች ላይ የፈጸማቸውን የድሮን ጥቃቶች ጨምሮ ሌሎች የጦር ወንጀሎችን የሚመረምር ገለልተኛ የሆነ ዓለም አቀፋዊ አጣሪ ቡድን እንዲቋቋምና በውጤቱ መሰረት ተጠያቂዎች ለፍርድ እንዲቀርቡ እንጠይቃለን ሲል አንድነት ለአማራ ህልውና ትግል ጥሪውን አቅርበዋል። አንድነት የአማራ ህዝብን የህልውና ትግሉ ማዕከል ያደረጉ ዓለም አቀፍ ግንኙነቶች ማስፋት፣ በተለይም አድቮኬሲ፣ ዲፕሎማሲና ሌሎች አማራጮችን በመከተል የአማራ ህዝብ ትግል ዓለም አቀፍ ትኩረት እንዲሰጠው በመስራት ላይ ይገኛል። አንድነት በአማራ የህልውና ትግል ውስጥ ከፍተኛ አስተዋጽኦ እያደረጉ በመጡ ሰዎች የሚመራ ሲሆን በተለይም በአለም አቀፍ ግንኙነት የአማራ ህዝብ የተከፈተበትን የዘር ማጥፋት አላማ ያለው ጦርነት ለአለም አቀፍ ማህበረሰብ በሰፊው ለማስገንዘብ ተስፋ ሰጭ እንቅስቃሴዎችን